በጌታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዛሬው ዕለት ሐዋርያው ጳውሎስ ከ29 ዓመት አገልግሎት በኋላ የተናገረውን አንድ በጣም አስደናቂ የሆነ የመጽሐፍ ቅዱስ ክፍል አብረን የምንመለከትበት ጊዜ ይሆናል። ከዚያ በፊት አጭር ጸሎት አብረን እናደርጋለን። እግዚአብሔር፣ ሁሉን የምትችል አምላክ፣ በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አምላካችንና መድኃኒታችን ሆይ ዛሬ ለማበባችን ለመድመቃችን፣ ለመብዛትና ለመስፋታችን ምክንያቱ የጌታችን የኢየሱስ ክርስቶስ ከሞት መነሳት እንደሆነ እናውቃለን። ስለዚህ ዛሬን ሐሴት እናደርጋለን። ዛሬን ሐሴት በማድረግ ብቻ ጊዜያችን አንጨርስም ነገር ግን እግዚአብሔር ለሚወዱት ያዘጋጀው የርስት ክብር ባለጠግነት የተባለለትን እውነት ደግሞ ይሄ ትንሣኤ አሻግረን እንድናይ እድል ስለሚሰጠን እናመሰግንሃለን። እግዚአብሔር ሆይ፣ አቤቱ ቃልህን ባርክልን በኢየሱስ ክርስቶስ ስም አሜን። እንደ እውነቱ ከሆነ ጌታን ኢየሱስ ክርስቶስን ያመኑ ሰዎች ከሌሎች የሚለያቸው ብዙ ነገር ቢኖርም አንደኛውና ዋነኛው ብዬ የማስበው ትንሣኤ ሙታን መኖሩን ማመናችን ነው። ትንሣኤ ሙታን ሊኖር እንደሚችል በትክክል ደግሞ በሕይወቱ ሞቶ ደግሞም ተነስቶ ያሳየን ጌታችን ኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ ጌታን ኢየሱስ ክርስቶስን በብዙ መልኩ ገልጾታል። ዛሬ በሥነ መለኮት ትምህርት ቤቶቻችን፣ በየምስባኮቻችን፣ በየቤተ ክርስቲያኑ ክርስቶስ ኢየሱስን ስንሰብክ የምናጣቅሰው ሐዋርያው ጳውሎስ ካስተላለፋቸው መልእክቶች መካከል እና ከሌሎቹም ነው። ሐዋርያው ጳውሎስ በአገልግሎቱ የተወደደ አገልጋይ ነው። ቀደም ብዬ እንዳልኩት ሀያ ዘጠኝ ዓመት አገልግሎት ከሰጠ በኋላ ምን ማለት እንደሆነ ሁላችሁም ትገምታላችሁ ብዬ ተስፋ አረጋለሁ። ያ የእግዚአብሔር አስደናቂ ብርሃን በደማስቆ መንገድ ላይ ከተገናኘው በኋላ ለዚህ የክብር ወንጌል ጥሪ ደርሶት ጥሪውን ለመፈጸም ከጀመረበት ጊዜ ጀምሮ አሁን የምናነባው የመጽሐፍ ቅዱስ ክፍል እስከምናነብበት ጊዜ ድረስ 29 ዓመት የአገልግሎት ዓመታት አልፈዋል። በእነዚህ በ29 ዓመታት በዚህ ሰው አገልግሎት በሺዎቹ የሚቆጠሩ ሰዎች ወደ ጌታ በዚህ ሰው አገልግሎት በብዙ መቶ የሚቆጠሩ አገልጋዮች ከእግሩ ስር ቁጭ ብለው ተምረዋል። አገልግሎት እንዲሰጡ እድል ሰጥቷቸዋል። ቤተ ክርስቲያናት ተተክለዋል። ደግሞም መጽሐፍ ቅዱስ እንደሚናገረው የሰው ቋንቋ ሊገልጠው የማይችለው እስከ ሦስተኛው ሰማይ ድረስ ተነጥቆ አንደበት ሊገልጠው የማይችለውን ትንግርት አይቷል። በአገልግሎቱ ብዙዎች ከአጋንንት ነጻ ወጥተዋል፣ ከበሽታ ተፈውሰዋል። ይህ ሰው ከሀያ ዘጠኝ ዓመት በኋላ እንደዚህ ይላል። መጽሐፍ ቅዱሳችሁን ከያዛችሁ ከፊልጵስዩስ ምዕራፍ ሶስት ላይ ነው ማነብ ያለሁት ከቁጥር ዘጠኝ ጀምሮ ስምንትና ዘጠኝ አብረው ነው ያሉት። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያልሆነው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁን እንዳገኘው ወይም አሁን ፍጹም እንደሆነው አይደለም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለው ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። እግዚአብሔር የተባረከ ይሆን። ከሀያ ዘጠኝ ዓመት አገልግሎት በኋላ በእስር ቤት ውስጥ ሆኖ ለፊልጵስዩስ ክርስቲያኖች ይህን መልእክት ያስተላልፍላቸዋል። ወንድሞች ሆይ እኔ ገና ምንም እንዳልያዝኩት ቆጥራለሁ ገና ምንም እንዳልያዝኩት፣ ነገር ግን ከዚህ ቀደም ያደረግኩት ከዚህ ቀደም የተለማመድኩት ከዚህ ቀደም የሆንኩት እሱ ለእኔ እስር እንዳይሆንብኝ ከኋላ ያለውን እየረሳሁ ከፊት ለፊቴ እግዚአብሔር የሚያሳየኝን ያንን ለመያዝ እዘረጋለሁ። 29 ዓመት ካገለገለ በኋላ እጁን ኪሱ ውስጥ አድርጎ በተገለጠለት መገለጥ ያኔ እንዲህ ተገልጦልኝ ያኔ እንዲህ ተደርጎልኝ ያኔ እንዲህ አገልግዬ ያኔ ሙታን ተነስተው ያኔም እሱ የእሱ ችግር አልነበረ፣ ነገር ግን አንድ በጣም የሚፈልገው በጣም ሊያገኘው የሚናፍቀው አንድ ነገር እንደዚህ ሲል ይገልጠዋል። እርሱንና የትንሣኤውን ኃይል እንዳውቅ እርሱን እንዳውቅ። እርሱን አውቀው አልጨረሰም ወይ ብላችሁ አንዳንዶቻችሁ ልጠየቁኝ ትችሉ ይሆናል። አሁን እርሱን አውቀው አልጨረሰውም። ለዚህ ነው እርሱን እንዳውቀው ደግሞም የትንሣኤውን ኃይል እንዳውቅ እርሱን እንዳውቅ አንድ ጊዜ ጌታችን ኢየሱስ ክርስቶስ ጥያቄን ለደቀ መዛሙርት ጠየቀ። ለመሆኑ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። መጽሐፍ ቅዱስ ከያዛችሁ ይህን ከማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ያለው ማየት ይችላላችሁ። ሰዎች የሰውን ልጅ ማን እንደሆነ ይሉታል፣ ስለ ራሱ ነው። ማን እንደሆንኩኝ ይሉኛል ብሎ ጥያቄ ለደቀ መዛሙርቱ አቀረበ። ስለዚህ ሰዎች የሚሉትን ደቀ መዛሙርቱ ሪፍለክት አደረጉ። አንዳንዶች መጥምቁ ዮሐንስ ይሉሃል አሉት። አንዳንዶች ኤልያስ ይሉሃል አሉት። አንዳንዶች ኤርምያስ ይሉሃል አሉት። አንዳንዶች ደግሞ ከነቢያት አንዱ ነው ይሉሃል አሉት። ለምን እዚህ ጋር አላቆመውም? ለመሆኑ ጌታችን ኢየሱስ ክርስቶስ መጥምቁ ዮሐንስ ነው ወይ ኤልያስ ነው ወይ? ኤርምያስ ነው ወይ? ከነቢያት አንዱ ነው ወይ? ብዙዎቻችሁ አይደለም ብላችሁ እንደምትመልሱልኝ ያውቃለሁ። ግን ጌታን ኢየሱስ ክርስቶስን ሲያዩ መጥምቁ ዮሐንስን እንዴት ሊያስታውሱት ቻሉ? በመጥምቁ ዮሐንስና በኢየሱስ መካከል ያለ ግንኙነት ነበር ወይ? ኤልያስን እንዴት አድርገው አስታወሱት? ኤርምያስን እንዴት አድርገው አስታወሱት? አንድ ነገር በዚህ ጊዜ ጠቆም ማድረግያችሁ ማለት እፈልጋለሁ። እውነት ነው ጌታችን ኢየሱስ ክርስቶስ መጥምቁ ዮሐንስ አልነበረም፣ ግን መጥምቁ ዮሐንስና ጌታን ኢየሱስ ክርስቶስን የሚያገናኝ ነገር ነበር። ጌታን ኢየሱስ ክርስቶስንና ኤልያስን የሚያገናኝ ነበር። ኤርምያስን የሚያገናኝ ነበር። ነቢያትን የሚያገናኝ ነበር። ያ ማለት ግን እርሱ ኤልያስ ኤርሜያስ ከነቢያት አንዱም አልነበረ። እንግዲያውስ እናንተ ማን እንደሆንክ ትላላችሁ ብሎ በጠየቀ ጊዜ የጴጥሮስን ምላሽ ብዙዎቻችሁ ታስታውሳላችሁ። አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ። የመጨረሻውን ትልቁን መገለጥ ነበር የገለጠው። ለዚህም ነው ጌታችን ኢየሱስ ክርስቶስ ይህ አባቴ ገለጠልህ እንጂ ስጋና ደም አልገለጠልህም ያለው። ያ መገለጥ ምን ነበር? ኢየሱስ እርሱ ክርስቶስ ነበር። ለብዙ አይሁዳውያን ኢየሱስ እርሱ ክርስቶስ የተቀባው ብሎ ማመን በጣም በጣም አስቸጋሪ ነበር። በነገራችን ላይ ብዙ ሐዋርያት ጌታን ኢየሱስን የገለጡበት መንገድ ኢየሱስ እርሱ ክርስቶስ ክርስቶስ አኖይንትድ፣ የተቀባው። በዚህ መቀባት ውስጥ ጌታን ኢየሱስ ክርስቶስን የነቢይነት ጸጋውን ልትመለከቱ ትችላላችሁ። የክህነት አገልግሎቱን ልትመለከቱ ትችላላችሁ። የንጉስነት አገልግሎትን በዚህ ውስጥ ማየት ትችላላችሁ። ሶስቱ የአገልግሎት ኦፊሶች ብለን የምንላቸው የነብይነት፣ የክህነት ደግሞም የንጉስነት፣ ይህንን መገለጥ ነበር ያገኘው፣ አንተ ክርስቶስ የህያው የእግዚአብሔር ልጅ ነህ። በነገረ ስላሴ ትምህርት ውስጥ በጣም በጣም ከባዱ ክፍል የሚባለው ስለ ክርስቶስ ኢየሱስ የምትማሩት ትምህርት ነው። ብዙ የስተት ትምህርቶች በክርስቶስ ማንነት ላይ ተነስተዋል። ስለዚህ ሐዋርያው ጳውሎስ እርሱን እንዳውቀው ብሎ ቢል ታውቆ የማይጨረስ ታውቆ የማያልቅ ማንነት በክርስቶስ ውስጥ እንዳለ ማየት ትችላላችሁ። እርሱን እያወቅ ነው በምንመጣበት ጊዜ ምን እንደሚፈጸም በሕይወታችን ታውቃላችሁ። ኢየሱስን ይወደው የነበረው ደቀ መዝሙር ወደ ደረቱ ጠጋ ብሎ ማነው አሳልፎ ይሰጥ? ወደ ደረቱ ጠጋ ብሎ የበለጥ ነው ባወቅ ነው መጠን ወደ ደረቱ ጠጋ እንድንል እድል ይሰጠናል። ባወቅ ነው መጠን ደግሞም የትንሣኤውን ጌታ ባየ ጊዜ ዮሐንስ በፍጥሞ ደሴት እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ነው የሚለው። እንደ ሞተ ሰው የትንሣኤውን ኢየሱስን አየው ናየው። ስለዚህ ሰውነቱ ሊቋቋም አልቻለም፣ ብርክ ያዘው፣ እንዘን ወደቀ እንደ ሞተ ሰው አለው ብለን የምንኩራራበት፣ ዘራፍ የምንልበት ሳይሆን ክርስቶስ ኢየሱስን እያወቅ ነው። በመጣን ቁጥር ሰሚት እያደረግን እየተገዛን እንመጣለን እንጂ ራሳችን እያሳበጥን አንመጣ። እርሱን እንዳውቅ እርሱን እንዳውቅ ብቻ ሳይሆን የትንሣኤውንም ኃይል ደግሞ እንዳውቅ በዚህ በትንሣኤ እለት የትንሣኤውን ኃይል ለማሰብ ጊዜ እንዲኖራችሁ ፈልጋለሁ። ይሄ ትንሣኤ የሥጋ የነፍስም ትንሣኤን የሚያመለክት ነው። ጌታችን ኢየሱስ ክርስቶስን ከሙታን መካከል ያስነሳው የእግዚአብሔርን ኃይል እርሱን መገንዘብ ነው። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች በሚጽፍበት ጊዜ እንደዚህ አለ፤ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ በጣም የሚገርም ነገር ነው፣ እዚህ ላይ የምትመለከቱት የኤፌሶን ክርስቲያኖች በክርስቶስ ኢየሱስ ያመኑ ነበሩ፣ የዘላለምን ሕይወት ያገኙ ነበሩ። በኤፌሶን የነበሩ ክርስቲያኖች በመውደድ በፍቅር የሚታወቁ ናቸው። ምልክታቸው ፍቅር ነው። ለዚህ ነው ሐዋርያው ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እግዚአብሔርን አመሰግናለሁ። ያመኑ ነበሩ፣ ደግሞም የፍቅር ሰዎች ነበሩ። ግን ደግሞ አንድ ብርቱ የጸሎት ርዕስ ደግሞ ይዞ ስለ እነርሱ ይጸልያል። የልቦናዎቻችሁ አይኖች እንዲበሩ ስለ እናንተ ጸልያለሁ። ምክንያቱም የልቦናዎቻችሁ አይኖች በሚበሩበት ጊዜ ያኔ እግዚአብሔር ያዘጋጀውን የርስት ክብር ባለጠግነት አጥርታችሁ ታያላችሁ። የልቦናዎቻችሁ አይኖች ሲበሩ እግዚአብሔር ያዘጋጀውን ተስፋ በትክክል ትገነዘባላችሁ። የልቦናዎቻችሁ አይኖች ሲበሩ ደግሞም ክርስቶስ ኢየሱስን ከሙታን ያስነሳውን የእግዚአብሔርን ኃይል እርሱን ታውቁታላችሁ፣ ትለማመዱታላችሁ፣ የትንሣኤውን ኃይል ክርስቶስን ከሙታን ያስነሳበት የትንሣኤውን ጉልበት የእግዚአብሔር የጉልበት መጠኑ የተለካው ክርስቶስ ኢየሱስን ከሙታን በማስነሳት ነው። በጣም በጣም የሚገርም ነገር ነው። ይሄ ኃይል ለቤተ ክርስቲያን ቀርቶላታል፣ ለእኔና ለእናንተ ቀርቶልናል። ይህንን ኃይል እንድንለማመድ፣ ወንድሞችና እህቶች በዚህ ጊዜ ይህንን እውነት እንደገና ወደ እናንተ ማምጣት እፈልጋለሁ። የጌታችን የኢየሱስ ክርስቶስ ትንሣኤ የኋላ ታሪክ የዛሬ ሁለት ሺህ ዓመት ክርስቶስ ተነሳ የምንለው ሳይሆን የእምነታችን ትክክለኛነት ማረጋገጫ ነው። አንድ ያቆሮንቶስ 1517 ማየት ትችላላችሁ። የእምነታችን ትክክለኛነት የማናፍርበት የማንደራደርበት የምናምለው አምላክ እርሱ የትንሣኤ አምላክ ነው። ሞትን ድል ነስቶ የተነሳ ነው ብለን እንድንፎክር ጉልበት የሚሰጠን ነው። የክርስቶስ ትንሣኤ በክርስቶስ ያመኑ ሁሉ በሞት ላይ ድል ነሺዎች መሆናችን የሚያመላክት ነው። በሞት ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ ወዴት ነው ብለን በሞት ላይ እንድንሳለቅ ሊያደርግ የሚችለው የክርስቶስ ኢየሱስ ትንሣኤ ነው። ምክንያቱም የእርሱ ትንሣኤ የእኛም ትንሣኤ ስለሆነ፣ የክርስቶስ ኢየሱስ ትንሣኤ እርሱ በኩር ሆኖ ስለተነሳ ትንሣኤ ሙታን እንደሚኖር የማረጋገጫ ነው። ይሄ ትንሣኤ ሙታን በክርስቶስ ያመኑቱ አስቀድመው ይነሳሉ ከእርሱም ጋር ደግሞ ለዘላለም አብረው ይኖራሉ። በክርስቶስ ያላመኑም ደግሞ ይነሳሉ። እነርሱ እንደ እግዚአብሔር ቃል ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ገሃነመ እሳት ይሄዳሉ። የክርስቶስ ኢየሱስ ትንሣኤ የዘላለም ሕይወት እንዳለን ማረጋገጫ ነው። የዘላለም ሕይወት ዘላለም አሁን በዚህ ምድር ሰባ ሰማንያ ዓመት ሰባ ሰማንያ ዓመት፣ ከዘላለም ጋር ስታስተያዩት ሰባ ሰማንያ ዓመት ጤዛ ነው። ነገር ግን የዘላለም ሕይወት ከፊት ለፊታችን ይጠብቀናል። የክብር አክሊል ከፊት ለፊታችን ይጠብቀናል። ስለዚህ በዚህ ምድር ኃጢአተኝነትን ንቀን በቅድስና እንድንኖር የክርስቶስ ኢየሱስ ትንሣኤ መልእክት ያስተላልፍልናል በዚህ ዕለት የትንሣኤውን በዓል ስናከብር ሳለ እንደ እግዚአብሔር ቃል በመንፈስ ቅዱስ አማካይነት ይህንም መልእክት በእናንተ ውስጥ ማኖር እፈልጋለሁ። እርሱንና የትንሣኤውን ኃይል እንዳውቅ፣ ይህ ረሃብ ይህ ጥማት በእያንዳንዳችሁ ውስጥ እንዲኖር ጸሎቴ ነው። እግዚአብሔር የሰማነውን ቃል ይባርክልን። አጭር ጸሎት አብረን እናደርጋለን። ጌታ ኢየሱስ የድል ንጉስ፣ ሀሌሉያ! ራስህን በዚህ መልክ ክልል እናመሰግንሃለን። ሞት የተሸነፈበት ሞት የተሰበረበት ትንሣኤ የታወጀበት የተባረከውን ይህንን የትንሣኤን በዓል ስናከብር ሳለ የትንሣኤው መንፈስ የድል ነሽነት መንፈስ አንተን በሚያምን በአንተን በሚታመን ሁሉ ላይ እንዲገባ ድል ነሽነት እግዚአብሔር ሆይ በመንፈስ ቅዱስ አማካይነት በእያንዳንዱ ሰው ውስጥ እንዲሆን እኔ በስምን ጸለይኩኝ። በዚህ ዕለት በዚህ መንፈስ ከዚህም በኋላ ደግሞ በዚህ መንፈስ መውጣትና መግባት እንድንችል ጸጋ እንዲያግዘን በስምህ ጸለይኩ። በጌታ በኢየሱስ ክርስቶስ ስም አሜን።